ወርቅዬ ተይ፣ ግን ተይ፣ አርቲስ ደቢን ተይ። እኛ ምን አደረግን? አሉ የሚሰደቡ አሉ። እናንተ ስማችሁ አልተጠራችሁም። አስቱ ስድብ የለም፣ ስድብ የለም አሁን

ካሜራ የኔ ቆንጆ በጣም ነው እንደዚህ ትዝታ ውስጥ የገባሽው? አይዞሽ፣ ገለጥ ምን? የገባሽው ትዝታ ውስጥ በጣም ነው እንደዚህ የገባሽው፣ በጣም ነው እንደዚህ የድሮ ትዝታ ይተንቀሳቀሳል። አስቲ ትዝታ ውስጥማ ይሄን ስታመጣ እኮ ነው ወርቅዬ፣ እያመጣሽ ታሳየናለሽኛ። እንደተቀሰፈ ዝም

ለሚ ምናምን ምናምን የተሰጣጡበት ግን አሁን ላይ ያ ሁሉ ግርማ መጎሳቸውን እንዴት እንዳረጉት ይገርመኛል። ግን እኔ ተዋቸው በቃ። ይሄን እናንተ ደግሞ ዝም በሉ። ትንሿ የእኔ ፍቅር

ያወጣሉ የእኛም እንደዚህ እንደናንተ አይደለም ስናቸው ራሳችን እንትን የሚሉት ያው ያወጣሉ። እንደዚህ አንዳንዴ የዶሮ እነሱ ደህና ነበሩ። አሁን ደሞ እያስጣለ በጣም እንጂ ያኔ ነው

ድሮ ድሮ ከአብርሽ ጋር የምት የሰራችውን እያወጡ ያሸማቋታል መሰለኝ። ዛሬ እንደሰማሁ በጊዜው ወጥቶ ከሆነ ብቻ፣ ምን ይቻላል? ምን ይያወጣ? አንተ በማንነት አቤት! ይሄ ያለኝ ይበደ እንደው ሶስት አራት ነው ያለኝ ይሄኔ ስልኬ ላይ

አንምምንም ብለን ነው እንጂ ማለት ነው ቤቷ እቺ ተጫንቄ ነበር አሁን